ግብርና ለዓለም ኢኮኖሚ እድገትና በምግብ ራስን ለመቻል ወሳኝ የሆነ ዘርፍ ነው። ለዚህም ነው ሀገራት ግብርናን በተለያዩ መንገዶች ለመተግበርና ለማዘመን የሚጥሩት። ኢትዮጵያም የምግብ ሉዓላዊነትን ከማረጋገጥ ጀምሮ የአፍሪካ የብልጽግና ተምሳሌት ለመሆን በ10 ዓመት የልማት እቅዷ ግብ አስቀምጣ እየሰራች ትገኛለች። ምርትና ምርታማነትን በመጠንና በጥራት በማሳደግ ኢኮኖሚውን በማሻሻል ረገድ ደግሞ የከተማ ግብርና ሚና ከፍተኛ ነው። ዜጎች ባላቸው ውስን ቦታ የጓሮ አትክልቶችን የከብትና ዶሮ እርባታና ሌሎችንም በማካተት ከቤተሰብ እስከ ሀገር የሚትረፈረፍ ምርት እንዲኖር የሚያግዝ ነው። ከለውጡ ወዲህ በዚህ ረገድ ሰፋፊ ስራዎች እየተሰሩና የከተማ ግብርና ልምድ እየሆነ መጥቷል። በየካ ክፍለ ከተማ ወረዳ 12 በወተት ላሞች እርባታ ስራ ላይ የተሰማራው ወጣት እስራኤል መንግስቱ ለዚህ ማሳያ የሚሆን ውጤት አስመዝግቧል። ሞስ ወደ አራት ዓመት አካባቢ ሆኑታል። አሁን አሁን ያለው እዚህ የወተት ላም እርባታ ነው የምንሰራው፣ እና እንዳጠቃላይ አሁን ወደ 16 አካባቢ ላሞች አሉ በቀን ከመቶ ሰማንያ እስከ ሁለት መቶ አንዳንዴ ይቀያየራል። መሀል ላይም ንግድም ስላለ የሚሸጡ የሚቀየሩም ስላሉ ቫሪሽን አለው የወተቱ ምርቱ። እንደ ወጣት እስራኤል ሁሉ በክፍለ ከተማው በዶሮ እርባታ፣ በጓሮ አትክልት ልማት የተሰማሩ ዜጎች ውጤታማነታቸውን እያረጋገጡ ይገኛሉ። አሁን እነዚህ ኦልሞስት አንድ ሺ ሰባት መቶ ምናምን አካባቢ ናቸው ከአንድ ሺ እንደ እንትኑ እንደ ኢንቫይሮንመንቱ እንደ መኖ ጥራት ምናምን ከአንድ ሺ አንድ ሺ ሁለት መቶ እስከ አራት መቶ እስከ አምስት መቶ አካባቢ ይገኝበታል። እንቁላል፣ ነጭ ሽንኩርት፣ በሶቢላ፣ አዝመሪኖ፣ ጤናዳም ሁሉንም እናመርታለን። ሁሉንም የሰጡትን ያበቅላል መሬቱ። ሁሉንም እጠቀማለሁ። ጎመን እጠቀማለሁ፣ ለቤቴ ቆስጣ፣ ሽንኩርት፣ በሶቢላ፣ ሁሉንም የማበቅለውን እጠቀማለሁ። በጣም ጥቅማለሁ። ምክንያቱም እኔ አሁን ሽንኩርት ብገዛ በሶቢላ በገዛ ጎመን ቆስጣ ብገዛ ብዙ ወጪ ወጣለሁ። ግን ከዚህ ካመረትኩት ላይ ግን ስጠቀም ዋጋ ይቀንስልኛል፣ ማወጣውን ወጪ ይቆጥብልኛል። በዚህም የራሳቸውን የምግብ ዋስትና ከማረጋገጥ አልፈው ለሌሎች በመትረፍ እንደ ሀገር የምግብ ሉዓላዊነትን ለማረጋገጥ የሚደረገውን ጥረት እያገዙ ነው። ሁለተኛ እኛም ራሳቸውን እያስተዳደረ፣ ሶስተኛ ደግሞ ተጠቃሚው አርቢው እንቁላል ሆነ ምርት የሚጠቀመው እንትን በሩቅ ቦታ ሳይሄድ ፍሬሽ የሆነ ነገር የሚፈልገውን እንትን ያገኛል። ቆስጣም ጎመንም ሁሉንም እናምርታለን። የቤትም እንጠቀማለን፣ እንሸጥማለን። የራስም ነገር ሲሆን ነገር ኦርጋኒክ የሆነ ነገርም ታገኛለች። አንድ እንደ ቤተሰብም አንዳንድ ኢኮኖሚም ይደጉማል። ከምግብ ፍጆታ አልፎ ኢኮኖሚ ይደግማል። ከዛም አልፎ ራሳችንን በምግብ ከቻለን በኋላ አካባቢያችንን፣ ከአካባቢያችን ደግሞ ሲያልፍ ማህበረሰባችንም እንደ ሀገርም ጥሩ ነው ያለው ነገር ያው ወተት ማለት ሕፃ ልጅ የሚያድግበት ነገር ነው። ስለዚህ በቃ እንደ ሀገር ቆንጆ ነው ያለው ነገር ከዚህ በፊት እንደ የነበረው የምግብ ዋስትና ከማረጋጋት ጋር ተያይዞ የከተማ ግብርና በጣም ሰፊ ደረጃ ላይ ያለበት ሁኔታ ነው። ምክንያቱም ከዚህ በፊት አልተለመደም፣ በከተማ ደረጃ ይሄን ያህል መስራት ይቻላል ወይ የሚለው ነገር አልተለመደም። አሁን ላይ ግን ሰው ሰርቶ ሰርትን በማሳየታችን ምክንያት ሰው በጣም በብዙ ሁኔታ እየሰራበት ሁኔታዎች አሉ። ይሄ ማለት ምን ማለት ነው? የምግብ ዋስትና ትናንት ከገባ ሂዶ የሚገዛውን ዛሬ ላይ ከቤት ከበሩ ከጓሮ ላይ የሚጠቀምበት ሁኔታዎች አሉ ማለት ከሱም አልፎ ደግሞ ለሌላ አካል ከሌላ ግለሰብ የሚሰጥበት ሁኔታዎች አሉ። በሀገሪቱ ቀድሞ ይሰራበት የነበረው የግብርና ፖሊሲ በአብዛኛው ገጠርን ብቻ ማዕከል ያደረገ ሲሆን የከተማ ግብርና በአዲሱ የግብርናና ገጠር ልማት ፖሊሲ ውስጥ ልዩ ትኩረት ተሰጥቶታል። በዚህም በርካቶች ተጠቃሚ የሆኑ ሲሆን በየካ ክፍለ ከተማ ወረዳ 12ም ከ3 ሺ በላይ ዜጎች በከተማ ግብርና ተሰማርተዋል። ወደ 1800 አካባቢ ነው፣ ወደ ስራ ያስገባ ነው። አጠቃላይ በጥቅሉ ግን ከተጀመረበት ጀምሮ ግን ወደ 3600 አካባቢ በተለያዩ ዘርፎች የሚሰሩበት ሁኔታዎች አሉ። ያን ስንል ቤት ለቤት አጠቃላይ የህብረተሰቡ አካባቢ ላይ በጓሮ ልማት አትክልት፣ በእንስሳት ዘርፍ፣ በተለያዩ ዘርፎች ስራ ላይ የገቡበት ሁኔታዎች አሉ ማለት ነው። ስራው የምግብ ዋስትናን ማረጋገጥ ብቻ አይደለም፣ ዜጎች የተመጣጠነ ምግብ የሚያገኙበትን የስነ ምግብ ዋስትናን ማረጋገጥም ጭምር እንጂ። በሌማት ትሩፋት መርሃ ግብር በተለይ በወተት፣ በዶሮ እርባታ፣ በማር እንዲሁም በአሳ ያደረግናቸው ስራዎች ባለፉት አንድ አመት በጣም ትልቅ ለውጥ ያመጣንበትና በስንዴ ላይ የመጣውን በግሪን ሌጋሲ ላይ የመጣውን ነገር አሁን ደግሞ ፕሮቲን ተጨማሪ ኒውትሪሽን ስነ ምግብ ዋስትና ከዚህ በፊት የምግብ ዋስትና ነው የምንለው። አሁን ደግሞ የኒውትሪሽን ተጨምሮበት ሁለቱንም አንድ ላይ የያዘ ስራ ነው ኢትዮጵያ ያቀረበችው። ኢትዮጵያ የከተማ ግብርና ውጤታማነት በሌሎች አለም ሀገራት ተመክሮ የሚወሰድበት ሆኗል። ፍኖተ ካርታዋል ከሁለት ዓመት በፊት አዘጋጅታለች። ይህንን የሚመራ 15 ሚኒስትሮች ያሉበት አብይ ኮሚቴ ተቋቁሟል። ይህንን ማቋቋም እና ፍኖተ ካርታ ማዘጋጀት ብቻ አይደለም። ቅድም ያልኳችሁን የአረንጓዴ አሻራ፣ የስንዴ ብሔራዊ ፕሮግራም እና ሌማት ትሩፋት በሙሉ ደግሞ በአክሽን በተግባር እነዚህን ያስቀመጥናቸውን ስትራቴጂና ፕሮግራሞችን ወደ መሬት ያወረዱና ዛሬ እዚህ ዱባይ ላይ ስናቀርብ እኛ ይዘን የቀረብ ነው ንግግር ብቻ ሳይሆን ልምድ ነው ይዘን የቀረብነው። መሬት ላይ የሰራነውን ውጤት ነው ይዘን የቀረብነው። ይሄ እንግዲህ ለብዙ አገሮች ልምድና ተሞክሮ እንደሚሆን ትልቅ እምነት አለን። የከተማ ግብርና የምግብ ዋስትናን ለማረጋገጥ እንዳያስችልና ተጠባቂነት ለመላቀት በጠቅላይ ሚኒስትር አብይ አህመድ አነሳሽነት ከተጀመሩ እርምጃዎች ውስጥ አንዱ ነው።